ስዕል አምላኬ አልነበርኩም ነ ለስዕል ሰግጄ አላውቅም። ነፎ አሁን ዱሌ ድሮም ነው፣ ማውራ አስረግጬ እንድታውቁት አስሬ ይመለሳል ብላችሁ ቃቃ ለምትጫወቱ ድሮም ለስዕል አልሰግድም። ገድላት የሚባል ተረት ተረት አልወድም ውሸት ስለሆነ ሰው ይሄ የቃቃ ጨዋታ እናንተ እንደምትሉት የሃይማኖት ገዳይ እንጂ ሃይማኖት አዳኝ አይደለም። ሃይማኖት ሲያድን አይቼ አላውቅም ነበር። አዳኙ ጌታ ሃይማኖት አድነው አያውቅም። ሃይማኖቴን ማዕተቤን ዲኔን ምናምን የምትል አልዳንክም። ድነሃል ወይ ብለህ ጠየቀው ጠይቀው፣ እስላሙንም ኦርቶዶክስንም ድነሃል አልዳንኩም ነው ሚል። ረሱን የሚያውቀው ጌታ ነው። አላውቅም እኔ አውቃለሁ። ለምን ይህ ሞቶ የተነሳው ድናሃል ብሎኛል። ድናሃል ጻድቅ ነህ ብሎኛል የኔ አባት። ልዩነታችን እዛ ጋር ነው። የአንተ ሃይማኖት ድናሃል አይልህም። የኔ እምነት እምነቴ ነው የምልህ የአንተ ሃይማኖት ነው ድናሃል አይልህ። የኔ እምነቴ አድኖኛል። ማንን? በአማኔ ጌታን የግል አዳኝ አድርጌ መቀበሌ አድኖኛል። ክብሩን እሱ ይውሰድ። ስለዚህ የሆን ባንጃ የይመለሳል እቃቃ ራሳችሁን ባታታሉ ደስ ይለኛል። እቃ እቃ አይደለም የያዝኩት የያዝኩት ዘላለማዊ አባቴ ነው ስለ እኔ ኃጢአት ዋጋ የከፈለ አባት ነው ያለኝ ሃይማኖት ዋጋ አልከፈለልኝም ሃይማኖት ዋጋ ከፍሎልኛል ለምትሉ ሰዎች ካላችሁ ይድላችሁ ለማኛ ህይወት የከፈለው ጌታ ኢየሱስ ይባላል ሃይማኖት ምን አልከፈለልኝም ማ ብራ ሲስተርስ ሃይማኖት ዋጋ አልከፈለልኝም ሃይማኖት ዋጋ ከፍሎልኛል ለምትሉ ጀለሶች ይመቻችሁ። እኔ ሃይማኖት ዋጋ ከፍሎልኛ ያውቅ። ስለዚህ እኔ የተከተልኩት ኢየሱስን አዳኙን፣ ቤዛውን፣ ጠበቃውን የይሁዳ አንበሳ የሆነውን ኢየሱስ ክርስቶስን ነው። አባት ሃይማኖት መከተል ስንቱን ተከትለናል። ሃይማኖት ዞረነዋል። ኢትዮጵያ ላይ የቀረ ሃይማኖት የለኝም። ሃይማኖት መከተል እና እምነት መኖር ይለያያል። አሁንም ምነግር ከኔ ጋ ያለው አዳይ ነው። ደግሜ ነግራቸው ከኔ ጋ ያለው አዳይ ለእኔ የሰጠኝ ስም የክብር ስም እንጂ የውርደት ስም አልሰጠኝም። ጌታ የውርደት ስም ተሳዳቢ ነው የሚባል ስም ነው የነበረኝ አለማዊ ስሜ ዮኒ ማኛ ተሳዳቢ ነው። የጌታ ስሜ ፓስተር ነው እያላችሁ ነው። ገና ነኝ፣ ብዙ ይቀረኛል፣ ብዙ ይቀረኛል። ስለዚህ አንዳንድ ነገሮች እንሂድ እኔ ልደትም እንትናም በርቱ ነው የምላችሁ። ሁለታችሁም ልደትም፣ ተጠንቀቁ። በአጢአት መንገድ አትመላለሱ። ብዙ ሰዎች ምን አርገዋል? የእናንተን መንገድ አክብረው ተከትለዋል፣ አክብረው ተከትለዋል። ስለዚህ እንዳታሰነክሏቸው አደራ። ምክንያቱም ቢኒ ብልጮ የሚባለው ሌባ ነበር፣ ነጠላ ለብሶ ሌባ ነበር። ሌባ አቶች በርባሪ የአረብ ሀገሮችን ሴቶች ገንዘብ ሙልጭ ያደረገ ነጠላ ለብሶ ነው። አድርጎታል። በማስረጃ ነው ያለው። ስለዚህ አሁንም የምለው ምንድን ነው እነፈለገ ሰዎች ናቸው። ሊሳሳቱ ይችላሉ። ንስሐ ሊገቡ ይችላሉ። ከስህተት ሊመለሱ ይችላሉ። ግን ይሄ የፍክክር ጉዳይ አሁን የሃይማኖት ፍክክር ጉዳይ ላይ ስለገባችሁ ነው እንዲያዙ ልቀቁኛላችሁ። አይጠቅምም፣ በእውነት አይጠቅምም። እዛ ላይ ያላችሁ ሴቶች ጥቅሱን አንብቡ፣ መጽሐፍ ቅዱስ እወቁ። ለሆነ ለእቃቃ ሲሆን ነጠላ ልብሳችሁ የምትመጡት ነገር ነው ማይመቼ እንዲህ። ሁለት አይነት ሰው መሆን ይቻላል እንዴ? አይቻልም እኮ ሁለት አይነት ሰው መሆን እኮ አይቻልም። እኔ ግርሃ ነው የገባኝ ግን በእምነት በሃይማኖት ውስጥ ያሉ ሰዎች የሁለት ዓለም ሰው ናቸው። በሃይማኖት ሲመጣ ነጠላ ተለብሶ ቁጭ ተብሎ እምነት ይማራል። ከዛ ሲወጣ የፈለጉትን ለብሰው ተመናቅረው ሲደንሱ መሰዳደብ፣ ምናምን ምንም ችግር የለው። እኔ ግርሃ ነው የሚገባኝ በጌታ የሆኑትስ ስ እንደዛ አይነት ቁማር የላቸው መዋደድ ይቻላል። እና ያቺን ነገር ብታስተውሉ ጥሩ ነው በኋላ እንትና አታና አዱት ዘመድኩን ይዞት ቁጭ ቢል ደስ ይለኛል። ዘመድኩን ነገሮች የያዘው ከባድ ነው የሚሆነው። እናንተ ቤት እናንተ ቤት ከባድ ነው የሚሆነው ዘመድኩን የያዘው ነገር ከመሬት ተነስቶ ትንፍሻ አይል። ስለዚህ ጥንቃቄ አድርጉ። ተግባባል። ያንን ነው ምላችሁ። ለማንኛውም ታምረ ማርያም ላይ የሆነ ነገር አለ። የምታብራሩት ነገር ይኖርልኛል እባካችሁ። ታምረ ማርያምን እዚህ ጋር ያላችሁ ወንድም እናቶች፣ ኮፒ ሊንክ አድርጉ እቺን ነገር። ታምረ ማርያም ላይ አለ። ምን ሆኜ ነው ነብዩ ማሀመድ ራሱ ወድሻለሁ ብለዋታል ቅድስት ድንግል ማርያምን የሚል ትምህርት አለ። እና ሙስሊሞች ነው የጠየቁት ዮኒ ማኛ አድርስልን ተብዬ ከሙስሊሞችም መጥቷል። ነቢዩ መሐመድ ማርያምን ወድሻለሁ ብለዋታል ብለው ተጽፏል ታምረ ማርያም